በዛሬው ዝግጅታችን አማርኛ ፊደላት ስንቴ ነው የሚደጋገሙት? ስንት አይነት ሀ አለ? ስንት አይነት ለ አለ? ስንት አይነት ሰ አለ? ስንት አይነት እያላችሁ ግራ ለተገባችሁ ቤተሰቦቻችን ዛሬ መልስ የሚሆንና ሙሉ የአማርኛ ፊደላትን ለመለየት ቃላት እየመሰረትን ከነዚህ ከእነዚህ ቃላት ውስጥ ደግሞ ድግግሞሽ ያላቸውን ወይም ሞክሼ ሆሄያት የሚባሉትን ለይተን በእነዚያ ቃላት እየመሰረትን የሞክሼ ሆሄያት ወይም የቃላት የተመሳሳይ ፊደላት መደራረብ ጥያቄ ያስነሳባችሁ ቤተሰቦቻችን ዛሬ መልስ ይሆናል ብለን ይህንን ግርታችሁን ወይም ደግሞ ግራ መጋባታችሁ እንዳይቀጥል ከዚህ ጋር መፍትሄ እንዲያገኝ ብለን ያዘጋጀነው የትምህርት አይነት ነው። በዛሬው ትምህርታችን በእርግጠኝነት አማርኛ ፊደላት ላይ ሞክሸ ሆያት በተደጋጋሚ ሀሀሀ ሰሰሰ ጸጸጸ አአአ እያለ ሲመጣ ግራ የተጋባችሁ ልጆች በዛሬው ዝግጅታችን እሱን ግራ መጋባት ወይም የእሱ በእሱ ጉዳይ አልገባችሁ ያላችሁ ልጆች በዛሬው ዝግጅታችን መፍትሄ ያገኛል። እንግዲህ በአማርኛ ፊደላት ውስጥ ሰላሳ አራት የአማርኛ ፊደላት አሉ። በእነዚህ የሰላሳ አራት የአማርኛ ፊደላት ደግሞ ሰባት ሰባት ቤተሰቦች አሏቸው። እነዚያ ሰባት ሰባት ቤተሰቦች እንግዲህ ከመጀመሪያ ፊደላት ላይ በተለያየ ሁኔታ ቅርጻቸውን በመቀያየር ድምፃቸውን እየቀያየሩ የሚቀርቡ ናቸው። ከእነዚህ የሰላሳ አራት ፊደላት ውስጥ ሶስት የሀ ዘሮች አሉ። ሁለት የሰ ዘሮች አሉ። ሁለት የአ ዘሮች አሉ። እንዲሁም ደግሞ ሁለት የጸ ቤተሰቦች አሉ ማለት ነው። አሁን በዛሬው ዝግጅታችን እነዚህን ሶስቱን የሀ ዘሮች፣ ሁለቱን የሰ ዘሮች፣ ሁለቱን የአ ዘሮች እና ሁለቱን የጸ ዘሮች መርጠን አውጥተን በነዚህ ደግሞ ቃላት እየመሰረትን ተመሳሳይ ድምፅ ያላቸው በቅርጽ የተለያዩ ሞክሼ ሆሄያት በመባል የሚታወቁት እነዚህን ከአሁን በኋላ በተደጋጋሚ እየመጡ ወው ወዚህ ላይ አንድ ሀየሁ ከዚህ ጋር ደግሞ ሌላ ሀ እዚ ጋ ሌላ ሰ እያላችሁ ግራ የምትጋቡበት ጉዳይ ዛሬ ትረዳላችሁ ማለት ነው። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ላይክ ሼር እያደረጋችሁ ዩትዩባችን አበረታቱ። ከዚያ በተጨማሪ ደግሞ አማረኛን እንግሊዘኛን ሂሳብ እና ሌሎችን ትምህርቶች ደግሞ መማር የምትፈልጉ እንግዲህ እኛ የተለያዩ እውቀት ያላቸው አስተማሪዎች ከኛ ጋር ሆነው በጋራ እየሰራን ስለሆነ መማር ለምትፈልጉ ልጆች ባስቀመጥ ነው። ስልካችን እየደወላችሁ አናግሩን። በምትፈልጉት ሰዓት እናስተምራለን። ወደ ዛሬው ትምህርታችን ስንቀጥል በዛሬው ትምህርታችን በአማረኛ የመጀመሪያ ቃላት በአማረኛ የመጀመሪያ ፊደላት ቃላትን እየመሰረትን የአማረኛ ሙሉ የመጀመሪያ ፊደላትን እንድታውቁ እናደርጋለን። እነዚህን የመጀመሪያ ፊደላት ከማወቃችሁ በተጨማሪ እነዚህ ሞክሼ ሆሄያት ወይም ደግሞ ተደጋጋሚ ድምፆችን ለይተን አውጥተን እንድታውቁ እናደርጋለን። በእነዚያም ቃላት እየመሰረትን በቀላሉ የምትይዙበትን መንገድ እናስረዳችኋለን። ጀምራችሁ አትተውት እስከ መጨረሻው ተከታተሉን። እንግዲህ ከእነዚህ ቃላት መካከል ሀ፣ ገ፣ ረ። እንግዲህ ሀ ምትባል ፊደል አለች፣ ገ ምትባል ፊደል አለች፣ ረ ምትባል ፊደል አለች። በአማርኛ ፊደላት ውስጥ እነዚህ የምታዩአቸው እነዚህ የተመሰረቱ ቃላት በሙሉ በአማርኛ ሆሄያት ወይም በአማርኛ ፊደሎች የመጀመሪያ የመጀመሪያዎቹ ፊደል ናቸው። እነዚህ የምታዩአቸው እነዚህን ያዛችሁ ማለት የአማርኛ የመጀመሪያ ፊደላትን ሙሉ ለሙሉ አወቃችሁ ማለት ነው። ስለዚህ እነዚህን እየጻፋችሁ አንድ በአንድ አነብላችኋለሁ እኔ፣ እናንተ ደግሞ እየጻፋችሁ የመጀመሪያ ፊደላትን ያዙ። ከእነዚህ ፊደላት ውስጥ ደግሞ የተለያዩ ሀዎች፣ የተለያዩ ሰወ እና የተለያዩ ጸ ፊደሎች ልታዩ ትችላላችሁ። እነዚህን ደግሞ ብቻቸውን ለይቼ ሰባት ሰባቱን ቤተሰቦቹ በሙሉ ቃላት እየመሰረቱ አሳያችኋለሁ። አብረን እናንብብ። ሀ ገ ረ ሀ ገ ረ ሀገረ ሀገረ መ ረ ቀ መ ረ ቀ መረቀ መረቀ

ጨከነ ጨከነ ጨከነ ለቀመ ለቀመ ለ-ቀ-መ ለ-ቀ-መ መረጠ መረጠ መ መ-ረ-ጠ መ-ረ-ጠ መረጠ

ለ ተከለ ተከለ አ ገ ኘ አ ገ ኘ አገኘ አገኘ ዘ ለ ለ ዘ ለ ለ ዘለለ ዘለለ

ሰ ቸለሰ ቸለሰ ቸለሰ ከበረ ከበረ ከበረ ከበረ ደገመ ደገመ ደገመ ደገመ ጨበጠ ጨበጠ ጨበጠ ጳጳሳ ጳጳሳ ጳጳሳ ጳጳሳ እንግዲህ እነዚህን እየደጋገማችሁ እያላችሁ የጻፋችሁ ተለማመዱ። እነዚህን አወቃችሁ ማለት ቢያንስ የአማርኛ ፊደላት የመጀመሪያዎቹን ሆሄያት አወቃችሁ ማለት ነው። እሺ እነዚህን ካወቅን በኋላስ እንዴት ነው የተለያየ ሀ፣ የተለያየ ሰ፣ የተለያየ ጸ እና እንደዚሁም ደግሞ ሌሎችን ፊደሎች የሚደጋገሙ የሚመስሏችሁ አሉ አላችሁ። አንዳንድ ደንበኞቻችን ሙሉ ፊደሎች የተለያየ ቅርጽ ያላቸውና ብዙ ድግግሞች ወይም ተመሳሳይ ቅርጽ ወይም ደግሞ ተመሳሳይ ድምፅ ምናምን እያላችሁ ግራ የምትጋቡ ልጆች በዛሬው ዝግጅታችን እነዚህ ፊደል የሚደጋገሙት ወይም የተለያየ ቅርጽ ያላቸው ተመሳሳይ ድምፅ ያላቸው ፊደሎች አሉ ከእነዚህ ፊደሎች መካከል ሶስት የሀ ቤተሰቦች በቅርጽ የተለያዩ በድምፅ ግን ተመሳሳይ ሁለት የሰ ቤተሰቦች በቅርጽ የተለያዩ በድምፅ ግን ተመሳሳይ ሁለት የአ ቤተሰቦች በቅርጽ የተለያዩ በድምጽ ግን ተመሳሳይ ሁለት የጸ ቤተሰቦች በቅርጽ የተለያዩ በድምጽ ግን ተመሳሳይ የአማርኛ ፊደላት ውስጥ አሉ እንግዲህ እነዚህ ፊደላት ሞክሸ ሆሄያት በመባል ይታወቃሉ አሁን እነዚህ ሞክሸ ሆሄያት በአንድ ባንድ ላይ አምጥተን ቢያንስ ከነዚህ ከሰላሳ አራቱ የአማርኛ ፊደላት ውስጥ እነዚህ ፊደሎች ተጨምረውበት ነው ሰላሳ አራት የሆነ ስለዚህ እነዚህ ድግግሞሽ የለ። ለምሳሌ ሌላ አንድ የለቤተሰብ ነው ያለው። አንድ የከቤተሰብ ነው ያለው። ሌሎቹም ፊደሎች አንዳንድ አንድ ነው ያላቸው። አሁን በአማርኛ ፊደላት ውስጥ ድግግሞሽ ድምፅ ያለ በድምጽ ድግግሞሽ በቅርጽ የተለያየ ፊደል ያለ የሀ፣ የሰ፣ የአ እና የጸ የአራት ፊደሎች ሀ ማናልኳችሁ ሀ ሀ ያዙ ሀ ሰ ሰና አ እንዲሁም ፀ። ስለዚህ ሶስት የሀ ቤተሰቦች ወይም ሶስት የተለያየ ቅርጽ ያላቸው የሀ ቤተሰቦች፣ ሁለት የተለያየ ቅርጽ ያላቸው የሰ ቤተሰቦች፣ ሁለት የተለያየ ቅርጽ ያላቸው የአ ቤተሰቦች እና ሁለት የተለያዩ ቅርጽ ያላቸው የፀ ቤተሰቦች አሉ። ስለዚህ ሌሎች ፊደሎች አይደጋገሙም አንድ አንድ ቤተሰብ ነው ያላቸው። ስለዚህ እነዚህ ሞክሼ ሆሄያት በመባል ይታወቃሉ። በዛሬው ዝግጅታችን በተጨማሪ ማወቅ አለባችሁ መጨበጥ አለባችሁ በዛሬው ዝግጅታችን መያዝ አለባችሁ ብለን አስበን ያዘጋጀንላችሁ እነዚህን ፊደሎች ነው። አሁን እነዚህም ፊደሎች ከያዛችሁ በኋላ በቅርጻቸውን ደግሞ ለማወቅ ቃላት መሰረትንባቸዋል። በእያንዳንዱ ፊደላት እንግዲህ እነዛንም ትይዛላችሁ ማለት ነው። ው ሀ ሀ ሀ ሶስት ተመሳሳይ ድምፅ ያላቸው የሀ ቤተሰቦች በቅርጽ የተለያዩ ወይም ሞክሸ ሆህያት ይባላሉ። ሁሎችም ሀሀ ይባላሉ ማለት ነው። እነዚህ ልበላችሁ ሀ ሁ ሂ ሃ ሄ ህ ሆ አንዴ ልድገምላችሁ ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ አሁን አንዴ ልድገምላችሁ ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ አሁን አንዴ ልድገምላችሁ ገምላችሁ ሀ ሁ ሂ ሃ ሄ ህ ሆ እንግዲህ እንደምታያቸው ሶስቱ ውሀዎች ተመሳሳይ ድምፅ አላቸው፣ በቅርጽ ግን ይለያያሉ ማለት ነው። በእነዚህ በተለያየ ሁኔታ ቃል ስትመሰረቱ ሶስቱንም ፊደሎች መጠቀም ትችላላችሁ። ለምሳሌ ከዚህ ጋር ሀገር፣ ሀገር ይላል። ሀገር ሀገር ው ይችምሀ ይችምሀ ይችምሀ። በተመሳሳይ ቃላት ውስጥ በኩል አገልግሎት መስጠት ይችላሉ፣ እኩል አገልግሎት መስጠት ይችላሉ ማለት ነው። ሀገር ሀገር ሀገር ይላል። ሁለት ሁለት ሁለት ያው ፊደሎቹ የተለያዩ ናቸው ይችኛዋ ሁ ሁለት ሦስቱም ሁዎች ብትጠቀሙ ትክክል ጽፋችኋል ማለት ነው ሁ ለ ት ሁ ለ ት ሁ ለ ት ሂ ሳ ብ ሂ ሳ ብ ሂ ሳ ብ ይኸው፣ ሶስቱም ፊደሎች የተለያየ ቅርጽ አላቸው ግን በድምፅ ተመሳሳይ ስለሆኑ እናንተ ስጽፉ ከእነዚህ ፊደሎች አንዱን መርጣችሁ መጠቀም ትችላላችሁ። ሀ ብ ል ሀ ብ ል ሀ ብ ል እያቸው፣ ሶስቱም የተለያየ ቅርጽ አላቸው የተመሳሳይ ድምፅ ስላላቸው እናንተ ከእነዚህ ፊደሎች አንዱን መርጣችሁ መጠቀም ትችላላችሁ። ሄ ደ ሄ ደ ሄ ደ ይው በቅርጽ ይለያያሉ በድምፅ ስለሚመሳሰሉ ተመሳሳይ አገልግሎት ይሰጣሉ ማለት ነው። ህ ጻ ን ህ ጻ ን ህ ጻ ን ይው ይህም እንደዛው ተመሳሳይ። ሆ ቴ ል ሆ ቴ ል ሆ ቴ ል እያቸው ሶስቱም ሆዎች አሉ፣ ግን በተመሳሳይ ቃላት ሆቴል ሆቴል ሆቴል ይላል ማለት ነው። ስለዚህ እናንተ በተለያየ ቅርጽ ተጽፈው ብታገኙ ለማንበባ ተቸገሩ። ቀጣይ ሁለት የሰ ቤተሰቦች አሉ እንዳልኳቸው፣ ው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንግዲህ በቅርጽ ይለያያሉ፣ በድምፅ ተመሳሳይ ሁለት የሰ ፊደል አይነቶች አሉ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እንግዲህ በድምፅ ተመሳሳይ ናቸው፣ በቅርጽ ይለያያሉ። ስለዚህ እናንተ ከ ከሁለቱ ቤተሰቦች አንዱን እየመረጣችሁ መጠቀም። ሰጠው ሰጠው። ው- ሰሰ ተመሳሳይ ናቸው። ሰበረ ሰበረ። ከሁለቱ በአንዱ ብትጠቀሙ ሁለቱም ተመሳሳይ አገልግሎት ይሰጣሉ። ሱቅ ሱቅ። ሱሪ ሱሪ። እኔ ደስ ባለኝ መጻፍ እችላለሁ። የሆነ ደስ ባላችሁ አንዱን መርጣችሁ እንትን ብትሉት በዚህም ሱሪ ያላችሁት በዚህም ሱሪ ያላችሁት በዚህ ሱቅ አላችሁት በዚህ ሱቅ አላችሁት ተመሳሳይ ትርጉማለሁ ሲ ፈ ን ሲ ፈ ን ዮ ሲፈን ሲፈን ሲ ኒ ማ ሲ ኒ ማ እንግዲህ እናንተ ከሚመቻችሁን ሲ አንዱን መርጣችሁ መጠቀም ትችላላችሁ። ሳ ጥ ን ሳ ጥ ን ሳ ቂ ታ ሳ ቂ ታ እንግዲህ እኔ ሁለቱንም ጻፍኩት በተመሳሳይ ቃላት። ለምሳሌ ይህም ሳጥን ይላል፣ ይህም ሳጥን ይላል፣ ይህም ሳ ቂታ ይላል፣ ይህም ሳ ቂታ ይላል። እናንተ ከሁለት አንዱ ፊደል መምረጥ ትችላላችሁ ስጽፉ ሴት ሴት ሴት ሴት ሴት ሴራ ሴራ ሴራ ሴራ ይኸው እንደዚህ ይኸው እየተጠቀምኩት እንደዚህ ነው። እናንተ አን ያው ለመምረት ምን ደስ ያላችሁ ተጽፋላችሁ ማለት ነው። ስራ ስራ ይሄው ይህም ስራ ነው የሚለው ይህም ስራ ነው የሚለው በዚህም ጻፋችሁት፣ በዚህም ጻፋችሁት የትርጉም ልዩነት የለውም። ስም ስም ይሄው ይህም ስም ነው የሚለው ይህም ስም ነው የሚለው በዚህም ጻፋችሁ፣ በዚህም ጻፋችሁ የትርጉም ልዩነት የለውም ማለት ነው። ሶ ስ ት ሶ ስት ሶስት ሶስት ሶ ላ ረ ሶላር ሶላር ይኸው ሶላር ሶላር እናንተ ደስ ባላችሁ መጽሐፍ ትችላላችሁ። ሁለት የአ ቤተሰቦች አሉ። እነዚሁም እንደዚሁ ተመሳሳይ አገልግሎት ይሰጣሉ። አ ኡ ኢ አ ኤ እ ኦ እኛውም እንደዚው አ ኡ ኢ አ ኤ እ ኦ እንግዲህ እነዚህን ቃላት ስትመሰርቱ ወይም ስትጽፉ ከሁለት አንዱ የመረጣችሁ መጠቀም ነው። አ መ ል፣ ይኸው በዚኛው አ ማለት ነው። አ መ ል፣ ምንም ልዩነት ያለው በትርጉም ተመሳሳይ ነው። እናንተ ደስ ያላችሁን ፊደል መርጣችሁ መጻፍ። አ ለ ም፣ አ ለ ም፣ ይኸው በዚህም በዚህ በተመሳሳይ ድምፅ ይነበባል። ኡ ደ ት፣ ኡ ደ ት ኡደት ኡደት ኡመር ኡመር ኡመር መር እናንተ ከሁለቱ ፊደላት አንዱን የመረጣችሁ የምትፈልጉትን ቃላት መጻፍ። ኢላማ ኢላማ ኢላማ ኢላማ ኢሳያስ ያ ስ ኢ ኢሳያስ ኢሳያስ አ ሳ አ ሳ በዚህም ያሻች ደስ ያላችሁ መርጣችሁ መጻፍ። አሳ አሳ። ተመሳሳይ ትርጉም ያለው የተለያየ ቅርጽ ያላቸው ፊደላት አ ላማ አላማ አላማ አላማ እናንተ ከሁለቱ ፊደሎች አንደኛው መምረጥ ኤሊ ኤ ኤ ሊ ኤሊ ይችም ኤናት ይችም ኤናት እናንተ አንዱን መጠቀም ኤ ደ ን ኤደን ኤደን ኤ ደ ን ኤደን ከሁለት አንዱ መጠቀም ነው፣ ወይ ይህን ወይ፣ እ ባ ብ እባብ እ ባ ብ እባብ ይኸው ከሁለት አንዱ መጠቀም እጣ እጣ እጣ እጣ ዮ ኦ ሞ ኦ ሞ ኦ ሞ ኦ ሞ የሁለቶችም ኦ ኦ ፊደሎች ናቸው። አንደኛውን መርጣችሁ መጠቀም ትችላላችሁ። ሲጽፉ ኦ ራ ል ኦራል ኦ ራ ል ኦራል ስለዚህ እናንተ እነዚህ ሞክሼ ሆሄያትን ደስ ያላችሁን የመረጣችሁ መጠቀም ትችላላችሁ። ሌላው ሁለት የጸ ቤተሰቦች አሉ ብያቸዋለሁ። ይኸው ፀ- ጹ ጺ ጻ ጼ ጽ ጾ ሁለት የጸ ፊደሎች ተመሳሳይ ድምፅ ያላቸው የተለያየ ቅርጽ ያላቸው አሉ። ከዛ ይህም ጸ ነው። ጸ ጹ ጺ ጻ ጼ ጽ ጾ እንግዲህ በቅርጽ ይለያያል፣ በድምፅ ተመሳሳይ ሰባት ሰባት ቤተሰብ ያለው የጸ ቤተሰብ ከዛ እናንተ ስጽፉ ደግሞ በጽሁፍ ውስጥ አንዱን መምረጥ ደስ ያላቸው ጸ በ ል ጸበል ጸ በ ል ጸበል ን ጹ ህ ንጹህ ን ጹ ህ ንጹህ እናንተ ይህኛውንም ተጠቀማችሁን በትርጉም ምንም ልዩነት አይኖረውም። ፂም ፂም ይህም ፂ ነው ይህም ፂ አንደኛውን መጠቀም ድ ጻድቅ ጻድቅ ጻ ድ ቅ ጻድቅ እናንተ ከጻ ወይህን ይህን ወይህ ደስ ያላችሁን መጠቀም ትችላላችሁ። ቅ ላ ፄ ቅላፄ ላ ፄ ቅላጼ እንግዲህ ወይህኛውን ወይህንኛውን ደስ ያላችሁም መጠቀም ድ ቅ ጽድቅ ድ ጽድቅ ይሄው ሂምስ ነው። ሂምስ ነው ደስ ያላችሁን መጠቀም። ጾ ም ጾም ጾ ም ጾም እናንተ ወይን ወይን አንደኛው መርጣችሁ መጠቀም ማለት ነው። በትርጉም ልዩነት አይኖረውም። እንግዲህ በዛሬው ዝግጅታችን ከዚህ ላይ እናጠናቀቃለን። በሌላ ዝግጅት እስከምንገናኝ ሰላም ሁኑ። መማር የምትፈልጉ ባዮ ላይ ባስቀመጥነው ስልካችን በዋትሳፕ በኢሞ በቴሌግራም ደስ ባላችሁ ሶሻል ሚዲያ ደውላችሁ፣ ጽፋችሁ፣ ቮይስ አስቀምጣችሁ እኛን ማግኘት ትችላላችሁ። ደስ የሚላችሁን ትምህርት በሚመቻችሁ ሰዓት ትማራላችሁ። ሰላም ሁኑ።